ቦታ ደርሰን እመጣ ነው እሱ ምንድነው እ እዚህ ጋር የተኛ ጥርስ አሉ ተወልጄ ካር ድረስ እስካሁን እንደተኛ ነው ምንም አልተነሳም ከእንቅልፉ ስለዚህ ይሄን የተኛውን ጥርስ የተኛውን ጥርስ በብሬስ ላሳሰር ነው ዋጋውን ስንት ይሉኝ ስለ ራሳችሁ ምናምን የምታውቁና፣ አሁን ገንዘብ ሊያስወጣኝ ነው ማለት። ስለዚህ የምንለብሰውን ለባሰን፣ የት ነው የምንሄድ? ወደ ሐኪም ቤት።

እዚህ ጋር እንግዲህ መርምራ ፎቶ ምናምን ካነሳች በኋላ ጥርሴን ካፌ ውስጥ የሆነ ጎማ አስገብታ ለመጀመሪያ ጊዜ አፌ እንደዚህ በልጥ ጠጠጥ አርጋ አሁን እንትን ይሄ የሚቀባ ነገር ቀብታ የሚቀባ ቀብታ አጽድታ ከዛ ብሬሱን ልታስርልኝ ነው ማለት ነው እና አጋጣሚ ያገኘኋት ነርስ ሴት ናት። በጣም ደስ ነው የምት አንዳንዶች አሉ፣ በመልካችን ጥቁር ስለሆነ ብቻ የሚንቋሉ። ማለት ግን በጣም ነው ደስ የሚል ጥርሴን አሁን የሆነ የሚቀባ ቀብታ ከዛ በውሃ ታጥበዋለች ማለት ነው እና በዚህ መልኩ ብሬስ ላሳስር ነው ማለት ነው። ግን እዚህ ጋር ቋንቋ ያን ያክል አረበኛ ለመቻል ትንሽ ከብዶ ነበረ። ከዛ ብቻ የእሷ ደግሞ ሶሪያ ናት መሰለኝ አረበኛዋ። እንግዲህ በዚህ መልኩ ጥርሳችን እንደዚህ ያስጠርዘነዋል ማለት ነው። ይሄ ሽቦ እንግዲህ ከኔ ጋር የሚሆነው እስከ ስንት ጊዜ ሆን፣ ፈጠሪ ፈሮቤል ደስ ይለያል። ና ታችኛ አላሳሰርክ ይሄኛው ታይቶ፣ ይሄ ከተበላሸ ባህላ ላይ ጥሩ እኩል ካልመጣ እንትን ይላል ማለት ነው። ይሄ ይታሰራል አብሮ ለጊዜው ግን ላይኛ ነው ግን፣ እዚህ ጋ ምናሉ ጥርስሽ ጥሩ ሆኖ እንዲመጣ ከዚህ ሁለት ጥርስ እዚህ ጋ ሁለት ጥርስ አራት ጥርስ እንነቅላለን አላሉ። አረ፣ እንግዲህ ደግሜ ካልተፈጠርክ እኮ እነዚህን ጥርሶች አላገኛቸውም። ምን ነው በድዴል እንድበላ አስበው ነው እንዴ? ሊያጌጡ ብዬ የባሰ ነገር እንዳላመጣ እና ይህን ይመስላል ብሬስ። በአረበኛው ደግሞ ምንድነው ነቅቲቭ ነው ነቂቭ ነው ምናምን ነገር የሌታል። ኔ ሲያገባል ይህ ከዛ ጥርሴን ታስሬ ወደ ቤት መጣሁ ማለት ነው። ከዛ በወር በወር ነይ ብለው ያል በወር ሙሉ ጥርስ የሆነ ትንሽ ለውጥ ከሌለው፣ አራት ጥርስ የግዴታ መንቀል አለብሽ አሉኝ። እሱም ፈጣሪ ወቆ ፈጣሪ ጥርስ የሚስተካከል ያርገው ጥርስ አይነቀል ማለት ነው እና ወደ ቤት እየተመለሱ ነው ማለት ነው ስለዚህ